ታምጣስለው ስለው እያ መጣ ቆለለ ባለ ያገሬ ሰው ፈጣሪ ሆይ ቸራ አሰማን ብሎ ቁጭ እንዳልክ እንዳልክ እንግዲህ ዛሬ ደግሞ የድሮ ፎቶቹን የማውጣት ስራ ያይዞታል። ሄዱሻ ፍዝዝ ብላ የተነሳችሁ ፎቶ አለ እሱም በትካዜ ማለት ነው። እና ምን ልታሰማን ነው? እንዳልክ፣ ያንተ ነገር መቼ ማያልቅበት? ሰላም፣ ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻንዴ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሆይ ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ ማድረግ፣ ሰብስክራይብ ስታደረጉ የደውል ምልክቷን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበስኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ፣ እንግዲህ እንዳልክ ከሁለት ሰዓት በፊት ፈጣሪዎች ወይ እራስ ሰማን ብሎ ልክ የሚበሰር ብስራት ያለ የሚመስል ጽሑፍ ጽፏል። ብዙ ቤተሰቦቹን ፑሽፑሽ እያደረጉት ይገኛሉ። መጨረሻው እና ምን ሊሆን ይችላል የሚለውን ደግሞ ማታ ነው የምናየው። ነገር ግን ኦዲየንሶች ምን አሉ የሚለውን ኮሜንት ወደ እናንተ አቀርባለሁ። መቼም ታቆኛላችሁ፣ ኮሜንት በጣም አንባቢ ነው መጻፍ አልወድም እንጂ ኮሜንት የማነብበትን ያክል እንደው የሚጠቅመኝ መጽሐፍ ባነብበት ይሄኔ ምሁር ነበርኩ። በእውነቱ ነገራችሁ ማለት ነው። እና ውድ ቤተሰቦች እስኪ ላይክ፣ ሼር፣ ሰብስክራይብ አርጉልኝ። ኮፒ ሊንክ አርጉልኝ ፕሊስ ማለት ነው። ከሶስት ወር በኋላ ነው ፈታ ብዬ መራ። እስከ ሶስት ወር አላቅም የሚፈጠረው ንዶች እና አይዞህ እንዳልክዬ፣ ፈጣሪ ካለው ሁሉም ይሳካል። ሁሉም ፈጣሪ ያንተ እንድትሆን እንጸልያለን። ለአንተ ካላት የትም አትሄድም። ተስፋ እንዳትቆርጥ ጸልይ። እንዴት ከረምክ እንዳልክ፣ አይዞህ አይዞህ፣ እግዚአብሔር ከአንተ ጋር ነው። በለሱን የጠበቀ ፍሬውን ይበላል፣ ጌታውን የጠበቀ ይከበራል። እዚህ ቤት ደግሞ ምርሙር ነው ያለው። ጋይስ እግዚኦ። እንግዲህ ሄሉ የሰውነት ፈጣሪ ለአንተ ታላት ትመጣለች፣ የኔ ውድ ወንድም። አላህ የፈለገው ነው የሚሆነው፣ የኔ ውድ ወንድም። አሚን፣ ጥሩ ነገር ያሰማል፣ ለአንተም፣ ለእኛም፣ ለሁሉም፣ ለሁሉም። ሄሉን የምታገባት አንተ ነክ አሜን አሜን አሜን ለሁላችን ያሰማን። ወንድም አለምዬ ለሰው የማይቻል እግዚአብሔር ይቻለዋል። አምላክ ሁሉ ይቻለዋል። እውነት ነው። አብሽር ወንድሜ አለም አላ ለአንተ ያለውን ማንም አይወስደውም። እንወድሃለን። ይዞክ እንዳልክ እንወድካለን። ፈጣሪ ሆይ 2018 ጸሎቴን አክሴፕት፣ ጠላቶቼን ብሎክ፣ ኃጢአቴን ዲሌት፣ ምኞቴን ሪፕላይ አድርግልኝ። ያንቺ ደግሞ ተመችቶ ሌብር በእንግሊዝኛውን በአማርኛውም ማለት ነው። ሄሉዬ በህይወትሽ ወይም በውሳኔሽ መግባት አልፈልግም። እባክሽ ልብሽን አዳምጪ። ከመጀመሪያው ጀምሮ ዩቱብሽን አየው ነበር ከናቲ ጋር ጀምሮ፣ ግን እንደ እንዳልክ ተመልከቱ፣ እንደ ተመለከትኩት ከሆነ እንዳልክ ጋር ብዙ ሳቅሽን፣ ደስታሽን አይቻለው። እናም ሄሉዬ በይቅርታ ተመለሱ። እውነት ልሻለው ከዚህ አስጠ መረጫሽ ደስተኛ ሆናችሁ ትቀጥላላችሁ። ይህን የምታነቡው የመዳም ቅሞች ለሄሉሻ አድርሱልኝ። በጌታ እንዳልክ እናትዬን ስለተውሽብኝ አላደርስም አላደርስም ትችዋሉ። እንደውም አላነበብኩትም፣ ይሄን ጃም አንብበሉት። እንዳልክ ከዚህ በፊት ለትዳር አልፈልጋትም እህትነት እንጂ ሲኦላ ሲላልሰማችሁትም ተብላችኋል። እንዳልክ ብሏዋል ከዚህ በፊት እንጂ የምፈልጋት ልትዳር አልፈልጋትም ብሏል አለች። እህታችን ማለት ነው ብሏል። እኔም በጣም ጨነቀኝ። እውነተኛ ፍቅር እንዳልክ ማምላክ የልብህን መሻት ታሳካለህ። አሜን አሜን። እግዚአብሔር ይርዳክ እንዳልክ። ምን ተስፋ እንዳትቆርጥ የእሷ ዋጋ የለውም ፈጣሪ እንጂ አይዞ ይሳካ አትተክስ። ተስፋ በፈጣሪ ሁን ተስፋ ትኩረት ፈጣሪ ፈቀደውን የሚሆነው እሷም ጊዜ ያስፈልጋታል። እግዚአብሔር ለአንተ መልካም ነው ያለውን ያድርግልን አያንተ ነገር በቃ ቀለድክብን ማለት ነው እረ እንዳልክ ከቀልብ ከቀልብሁን የምትሉ አሜን እንዳልክ ቶሎ ብለህ ሄሉ ወደ አንተ ሐዋሳ ውሰድ ጊዜ አትስጥ እናንተ ሰዎች ግን እንዴት ነው ቀለበቱ እንዳልወለቅ አልታያችሁም እንዴ መውሰድ እንደዚህ ዝም ብሎ ቀልድ ነው እንዴ ወገን ተምረህበት ጸልይ ፍቅር እራሱን የቻለ ጦርነት ነው። ተስፋ ያልቆረጠ የፈለገውን ያገኛል። ተስፋ ትቁረጥ። እንዳልክ ለስውራ ማርያም የልብህን መሻት ትፈጽምልህ። ፈጣሪ ለአንተ ከጻፋት ይሰጣል። ግን ዋናው የአንተ እውነት ካለው ነው። ግን ለድራማ ካልሆነ የእውነት ከልብ ተስተ ከሆነ ፍቅርም ካለ ግን ይሳካል። አይዞህ፣ ፈጣሪ ያለው ይሆናል። እንዳልክ አላህ ይርዳህ። እግዚአብሔር ላንተ ካላት መቼም አይቀርም። የሰው ሆናለች እኮ ካላወቅ ልንገር ብዬ ነው። አንተም ውሃ አጣጭ ይፈልግ። የሰው ነገር መመኘት ፈጣሪ ማይወደው አይን። የኔ ነገር ለካ ስራ እየሰራ ነው። ይቅርታ የበርሳ ችግር አለብኝ። አስቀድሞ ነበር ቀምሞ መደቆስ፣ አሁን ምን ያደርጋል ድስት ጥዶ ማልቀስ። ሄሉሻ የያብስራ ብቻ ነች። ሰርጉን በቅርብ ታያለክ ብላለች። ደሞ እንደታችን ማለት ነው። እንዳልክ ወደ ውሳኔ ግባ፣ ገብታ አሳየን። እንዳልክ ቶሎ ታርቃችሁ ደስታችሁን ተካፋይ ሀገር ገባ እንደል ነበር። በዚች ዘጠኝ ቀን ታርቃችሁ አሳዩን። እኔም በሰላም ግቢ ቤተሰቦችን በሰላም አገኝ በሉኝ። አሜን። በሰላም ግቢ። አይዞ የአንተ ታላት መቼ ማትቀርም መቼም ሄሉን አፍቅር ሳይሆን ለድራማች ለድራማችሁ ነው። ሲጀመር ተስፋ ለመቁረጥ ነው ዋናው፣ እስከ ጥግ ድረስ ተጋፈጥ። ካልሆነ ከሆነ በተረፈ ፈጣሪ ከአንተ ጋር ይሁን። አሜን። ደማም ሄሉ እንዳልክ የሰው ሚስት ልውንን ያሰው ሄሉን አይጠጋም። ደማም የሄሉ እንዳልክ የሰው ሚስት። እረ ግን ማነው እውነት እያወራ ያለው? እራትሽን ብቻ መኝ ማሪ፣ እራትሽን ውዴ። ትክክለኛ እንዳልክ ነው። ግን የቲጂ መተት ደረሰው እንዴ? ቲጂ ማናት? ቲጂም ባልሆነ አታስብ፣ በጭራሽ ያብናት አታስብ። ፕሊስ እንዳልክ በጣም ስለምፈልግ በምን ላውራህ እችላለሁ? ምን ፈልገ ነው ወንድሜ፣ ምን ፈልገ ነው? ለማንኛውም ውድ ቤተሰቦች ኮሜንቶቹ እንደዚህ ዘና ፈታ የሚያደርጉ ናቸው። እና ምን እንዳልክ፣ እኛንም አታጓጓን። ሂድና ግኛት፣ እኛም መንደሰት መድኃኔ ዓለም ፍቃዱ ይሁን፣ ስውሯ ማርያም ትርዳ። እረ በለው! ኮሜንት እኮ ገራሚ ገራሚ ነው። ጋይስ ኮሜንቱ እኮ ማለት ነው ድንቅ እኮ ነው የሚላችሁ። አይቀመሞች ዬ አይቀመሞች ዬ፣ እናንተ እኮ አትኮምቱን ነው? ትክክል ኦማይ ጉርነስ ይሄ አንድ አመት ያስቃል። ንግስታችን የኛ ቀበጥ ለያብ ስራ ተውለት ሰውዬ የኛ ድም ምላሽ የሄዱሻ ንጉስ፣ ያንተን ያህል ድፍረት ቢኖረኝ የመዳም ቅመም ባልሆንኩ ነበር። የወጋ ቢረሳ የተወጋ ይረሳ አለ የአገሬ ሰው። እንዲህም ይቻላል። እንደ የኛ ቀበጥማ መሸቂያ አታደርጋትም። ገለቴ በጣም ረፈደን ለእንደዚህ አይነት ወሬ። እንዲህ ይቻላል እንዳልከረ ከዛ ሰውዬ ገላግላት፣ ቶሎ አግባት። አሁን ነው ከጎኗ መሆን ያለብህ። እኔ እኮ ከመጣሁ ውላ ጋር እዛም ትክክል እዚህም ትክክል የምትሉት ነገር ማለት ነው። ለማንኛውም ውድ ቤተሰቦች ኤሌክሽን እና ሼር ሰብስክራይብ ብታደርጉት ጥሩ ነው ጥሩ ነው። ትኩስ ትኩሱን ወደ እናንተ ኮሜንት በተለይ ማንበብ ማትወዱ የሚነስራችሁ፣ የሚያቁነጠንጣችሁ፣ ቁንጣን የሚለቅባችሁ በሙሉ ኔጋ ስለማነብላችሁ ጥሩ ጥሩን ኮሜንት ጻፉት ማለት ነው። በድጋሚ ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ወዳችኋለሁ። መልካም ጊዜ። ቻውቻው